በአምላክነቱ እና በስሞችና በባህሪያቶቹ በባህርያቶቹ አላህ ስብሐነሁ ወተዓላን እንነጥለዋለን ማለት ነው። ተውሒድ ደግሞ በራሱ ከሊመቱት ተውሒድ የሚባል ነገር ይይዛል በውስጡ እሱም ደግሞ ከሊመቱ ተውሒድ የምንለው ላኢላሀ ኢለላህ የሚለው ነው። ላኢላሀ ኢለላህ ደግሞ በራሱ ላማዕቡደ ቢሐቅ ኢለላህ ከአላህ ውጪ በሀቅ የሚመለክ አምላክ የለም፣ ወይም ደግሞ አምልኮ ለአላህ ብቻ እንደሚገባው ይነግረናል ማለት ነው። ራሱ ላኢላሀ ኢለላህ የሚለው ደግሞ ሁለት አርካኖች አሉት በላኢላሀ ኢለላህ በሚለው ቃል ውስጥ ማለት ነው።

አንድ አምላክ ብቻ ነው ማለት ነው። ታዲያ እናንተ ፍጹም ታዛዦች ናችሁን? ይለናል። ታዛዦች የሚለው ጋር ሙስሊሙን የሚለው ቃል የመጣው ስለዚህ፣ አንድ ሙስሊም አላህ ስብሃነሁ ወተዓላ አንድ በማድረግ እሱን ብቻ በመነጠል፣ በአምልኮም ሆነ እሱን በሚመለከቱ ነገራቶች እሱን በመነጠል ለሱ መታዘዝ ነው ማለት ነው። ይህ ተውሂድ የሚባለው ወይም ደግሞ

አምልኮ ለእሱ ብቻ እንደሚገባ ያሳየናል ማለት ነው። በተጨማሪም ደግሞ በሱረቱ ነሕል በአስራ ስድስተኛው ምዕራፍ በቁጥር ሀያ ሁለት ላይ ኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው። ማንነት ምንነት የሚባሉ ማንኛውም ነገሮች ውስጥ እዚህ ውስጥ አይካተቱም። እነሱም በአጠቃላይ ውድቅ ያደርግና አምላካችን አላህ ስብሃነሁ ወተዓላ አንድ አምላክ ብቻ መሆኑን ይነግረናል ማለት ነው። በሱረቱል በቀራ ላይም ደግሞ በተጨማሪ በሁለተኛው ምዕራፍ በቁጥር መቶ ስልሳ ሶስት ላይ ኢላሁኩም ኢላሁ ዋሂድ ላ ኢላሀ ኢላ ሁወ ረሕማኑ ረሒም፣ አምላካችሁም አንድ አምላክ ብቻ ነው፣ ከእርሱም በቀር ሌላ አምላክ የለም። አምላካችሁም አንድ አምላክ ብቻ ነው ሲል አላህ ስብሀኑ ወተዓላ አምልኮን ያጨርቃል። ከእርሱም በቀር ሌላ አምላክ የለም ሲል ደግሞ ምንድነው ይሄ አምልኮን ከእርሱ በቀር ላሉ አካላቶች ለማንኛውም አካላቶች፣ ለምሳሌ ነቢያት ሊሆኑ ይችላሉ፣ መላኢካዎች ሊሆኑ ይችላሉ፣ ጣውቶች፣ ድንጋይ፣ በአጠቃላይ ከእነሱ ያርቅና ለእሱ ብቻ አላህ ስብሀኑ ወተዓላ አምልኮን ያስጠጋል ማለት ነው። ስለዚህ ተውሂድ ወይም ደግሞ አንድ ማድረግ የፈጣሪ አንድነት ማለት በአጭሩ ስናየው ለአላህ ስብሀኑ ወተዓላ በሚገቡ ነገራቶች እሱን መነጠል ወይም ደግሞ አላህ ስብሓነ ወተዓላን በሚነጠልባቸው ነገራቶች አንድ ማድረግ ወይም ደግሞ መነጠል ነው። በምንድን ነው የምነጠለው ስንል ከላይ አይተናል። በጌትነቱ በአምላክነቱ እና በስሞች እና በባህሪያቶች ብለናል። ይህም ደግሞ እነ ሶስቱን የተውሂድ ክፍሎችን ኢንሻላህ እህታችን አሊያት አስረዳናለች። እኔ እጨርሻለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።

አሰላሙ አሌይኩም ወረህመቱላሂ ወበረካቱ ወድና የተከበራቸው የአሚና ትዮብ ቤተሰቦች እንደታደራቸው ያረፈደያቸው አላቸው እ አልሐምዱላ እንዲሁም ክርስቲያን ወገኖቼ እንዴ ናቸው ሰላም ብያለው። ሰላማቸው ዛብያላቸውበት ያለ ሰላም ዝነት በሁላችን ላይ ሆን አይለን ላለው እንግዲህ ህቴ መወዳ ማሻ አላህ ተባረክላ አላሁማ ዜድ ባሪክ አላሁማ አጢና ኢልመን ናፊዓ ርዚቀን ጠይበን ሙባረከ ያ ረብልዓለሚን አሚን። ወላሂ ለአዚም ይች ልጅ ማሻ አላህ ተባረከላህ። እንደ እነዚህ አይነት እህቶችን አላ ያብዛልን። እኛንም ዕልማችንን አውቀን የምናሳውቀ አላ ስብሓነሁ ወተዓላ ያደርገና ኢንሻአላህ ብያለው። ብታዳምጡት የሚጠቅማች ነገጠት። እንግዲህ ተውሂድ ማለት አላ ስብሓነሁ ወተዓላ በብቸኝነት ምንንም ሳነገራ ማምለክ ወይም መገዛት ነው። እና ሁላችንም እናዳምጥ። ማዳመጥ ማንንም አይጎዳ። እንደውም ብላክስ ኤልማችንን ያዳብርልና እኛንም ራሳችንን ደግሞ እና ቃል እንመረምራለን እላለሁ። አብሽሩ ቀጣይ እንግዲህ እህታችን መሰረት አድምጠን እንምጣ። ደግሞ እንገናኛለን ብእዝኒላ ሰው ብለው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 ይሰራጫል ነገር ግን እሷ እስከ 50 ሺህ ብር እና እስከ ስንት ሺህ ብር ነው ትጠየቃለች፣ ለሕክምና። ነገር ግን የተዋጣላት 8 ሺህ ብር ብቻ ነው። ነገር ግን ጎረቤቶች እየመጡ ብዙ ብር ተዋጥቶልሻል ከተዋጣልሽ እስኪ ትንሽ አበድሪን። እሷ የተጠየቀችውን ሩብ እንኳን አላገኘችም። ይሄን ብቻም ሳይሆን አማት ቤት ስትውል፣ እንዴ ብዙ ብር ተዋጥቶላት ሰው አታናግር ቤቷ ነው የምትውለው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 ትምህርት የምትሰጡልን ምንድን ነው? ሰው ተቸግሮ ነው እሰው ፊት ላይ እሰው እጅ ላይ እየወደቀው። አዋጡልኝ አዋጡልኝ ልመና እኮ ነው። እርዱኝ ማለት እጅግ ትልቅ ሙሲባ ነው። ሰዎች አማራጭ ስለሌላቸው እርዱን ስላሉ በቃ ሚሊዮን ብር የሚሰበሰብ እየመሰላችሁ እየመጣችሁ አበድሩን፣ ይሄን ያክል ገንዘብ ገብቶልሻል ገብቶልሃል እያላችሁ የምታስሟጥጡ ስለፈጣሪያችሁ ብላችሁ አፋችሁን ዝጉ። አፋቸችሁን ዝጉ። አንድ ልጅ ይቺው ጎረቤቶቿ ብራ በድሪን አሏት አስቸግሯት፣ ያልኳችሁ ልጅ ታማ እኔ በሆነ ሰው ነው የተዋወቃትና የኢሟ ቁጥር አለኝ። እኔ አሁን ላይ ሰላም አለላት እያፈርኳት ማለት ነው። እስካሁን አልታከመችም። እና ብራ ዋጡልኝ ማለት ጨንቋት ቁርአን ላስቀራና ቁርአን እያስቀረው ትንሽ ገንዘብ የሚሰጡኝን አጠራቀም የልታክም ብላ ቁርአን ቅሩ ብዬ አካባቢዋን ስልክ ቁጥሯን አድርጌ ቪዲዮ ሰራሁኝ። ስልክ ቁጥር ወስደው እየደወሉ የሰፈር ልጅ ነሽ አንቺ? ግን ማንሽ ምንድን ነሽ? እንደዚህ እየተላላጡ እንደ ቃለ መጠይቅ እንደ ምርመራ የሚያደርጋቸው አሉ። እኔ ታውቃላችሁ፣ እነዚህን ሰዎች ለመረዳት አእምሮዬ በቃ አልቻለም። ምን አይነት ሰዎች ነን ግን? ምን አይነት ማን ታውቃላችሁ፣ ብዙ ነገር ምን እናገረው እራሱ አልገባኝም። እንዲህ ያደረጉ ሰዎችን ሙሲባ አዛ የሚያደርጉ ሰዎች አሉና እና አድርሱላቸው። ሰው ቸግሮት ነው ልመና የወደቀው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 ኑሮ፣ ውድነት ድህነት የሚባለው ምን ያክል ህሊናችንን አስቶን ነው? ታውቃላችሁ እኔ ከአቅሜ በላይ ነው፣ ብዙ መናገር ፈልጌ መናገር እራሱ አልቻልኩም። ብዙ ሰዎች እንደዚህ ችግር የሚደርስባቸው አሉ። እናንተን ምን እንደው፣ መቼም ንፈጥ መራገም ጥሩ አይደለም። እንደው በአላህ የሚያምን አይራገምም እንጂ ይህንን ልመናውን በሽታውን ቅመሱት አይባል አይባል ነገር እውነት ነው እንግዲህ፣ መሰረት መሲ የተናገረችው ነገር ትክክል ናት። እህታችን ፋጡማን የማያውቅ የለም። ቢያንስ ከስድስት ወር ከሰባት ወር በፊት ሊሆን ነው። እንደውም እንጃ ስድስት ወር ይሆናት ይሆን አልመሄም። በካንሰር ታማ፣ ካንሰር ታማ፣ ለእሷ ያላለቀሰ ለእሷ ቪዲዮ ያልሰራ የለም። እንግዲህ ግን አንዳንድ ሰው እንዴት ነው የምታስቡት? አሁን ይቺ ዲስክ ይዋት እንዴት ብላ እንዴ እንዴት ተቀየረ? አልሐምዱሊላህ ሰሕ ለውጣላት። ካላህ በታች ዶክተር አብይም ጀዛ እንግዲህ አላህ ጀዛውን ይክፈለው እና በዚህ ደረጃ ለምን ነው ግን እንደውኛ አረንዶታው ጊዜው ወቀሳ ግድ የእሱን ቁጥር ከሰጠሽ እና በብዙ ሚሊዮን ብዙ ገንዘብ ገብቶ ልሻል ይችልው ላይ ሁለት መቶ ምናምንሽ ገብቶ ድኛ ናው። ትክክል ግን ሁሉም የነይተውን አላስገባም። ያም ደግሞ ሆኖ በጣም ነው የማመሰግነው በአላህ ችሎታ፣ ከዛ ደግሞ በእናንተ እርዳታ እዚህ ደርሻለሁኝ። ነገር ግን ብዙ ልጆች አሉ የሚያሽሟጥጡኝ፣ የሚናገሩኝ፣ የሚሰርቡኝ ምን አድርጊ ነው የምትላል? እስካሁን ይቺ ምስኪን አረ በሽታውን ትታመምና ትታመምበት ትከታተል አላህ ስብሐነሁ ወተዓላ ደግሞ አፌ አድርጓት ፣ ጭራሹንም አላህ ይህን በሽታን አንስቶላት በሰላም ትንጣልን። አረንዶው ለምን ማን እርዶ አላችሁ? ይሄን አሁን ያላችሁ ለማሽማጣት ማን እርዶ አላችሁ? ማን በግድ ያስገደዳችሁ ብላ ምን አይነት ጊዜ ላይ የደረስን? ጊዜው ሳይሆን ግን ሰው ነው። ሰው ተመታ። በቃ ሶሻል ሚዲያ ላይ ያ ይሄም ፎሎ ያረጋል እዛ ላይ እንሰቅላችኋለን። ተመልሳችሁ እናንተ ከራሳችን ላይ ተሰቅላችሁ ታራላችሁ ማለት ነው። ይች ሊያውስ ምን ታርጋችሁ? አረ በሽታ ትታመምበት ታስታመምበት ትኑርበት። እናቴ እዋካችሁ ሁ እንዲ ምን አይነት ጉር ነው? ምን አይነት ምን አይነት እንዲ ማስተዋል አልሰጣችኋለን። ከምርም መስ ያለችው ነገር ይህን በሽታ ይስጣችሁና ቅመሱት የማይባል ነገር። ይህን በሽታ ምክንያቱም እንኳን አይደለም ለሰው ልጅ ለእንስሳም አይሰጠው፣ በጣም ከባድ በሽታ ነው። ግን እናንተ ተገርማላችሁ፣ ህሌናችሁ አይወቅሳችሁም። የቅጭላታችሁ አእምሮ የሰጣችሁ ማሰቢያ ከእንስሳት ለይቶ ማሰቢያ የሰጠን እኮ እኛ ሰው ስለሆነ ነው እንድናስብ። ሐስቢ አላሁ ወኒዕመል ወኪል። ቁርአን ለማዳመጥ ነው የመጣሁት